አሁን ደስ የሚሉት ማርያም በጣም ደስ ያለኝ። አሁን በጣም ሰዎች ከሄዱ በኋላ ነው የመጣሁት። በጣም ደስ ይላል። ሰላም ስለመጣው በጣም ደስ ብሎኛል ከውስጤ። በጣም እንደምን አላችሁ? ሰላም ነው።

ጂንካ ምንድን ነው እየተፈጠረ ያለው ይሄ ነገር በትንፋሽ ይተላለፋል ወይ የብዙዎቻችሁ ጥያቄ ነበር ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል ስለዚህ ሁላችሁም ይህንን ቪዲዮ ሼር አድርጉ የሚመለከተው አካል በሙሉ ይህንን ነገር ማየት አለበት የሚመለከተው አካል ማለት ባጭሩ የኢትዮጵያ ህዝብ በሙሉ ይህን ነገር መስማት አለበት ብዬ አስበው ምክንያቱም ጂንካና አዲስ አበባ የአርባ ደቂቃ የአምሳ ደቂቃ ልዩነት ነው ያላቸው በአሁኑ ዘመን ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መስላችሁ አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዞ ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩትን ምልክት በዋነኝነት ትኩሳትና ነስር ነበር። በአፍንጫቸው ደም እየወጣ ነበረ። ከነሱ ውጪ ደግሞ አንድ ዶክተር እና አንድ ነርስም ህይወታቸው ያልፏል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም ድክም የማለት ነገር ነበረ፣ በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ችሏል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለውም በመረጋገጥ ላይ ይገኛል። በአጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት በአጭሩ ምን ማለት ነው መስላቸው? ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነው እና ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚለው የያዙ እና ቫይራል ሄሞራጂክ ፊቨር ማለት ደግሞ በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን የማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው ላብን ጨምሮ ስለዚህ በጣም መጠንቀቅ ያስፈልጋል ነገር ግን በትንፋሽ ይተላለፋል የሚለው ነገር ሀሰት ነው እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ እሱም ሌስ ላይክሊ ነው በጣም ዝቅተኛ ነው እንደዚያ የመፈጠር ቻንሱ ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ በጣም ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባችኋል ማለት ነው። ከላይ በምስሉ ላይ የምታዩት ልጅ የደነሰች ኒፌሪ ትባላለች። በዚህ በቲክቶክ ዳንሷ ምክንያት ሰሞኑን ታስራ የሞት ፍርድ እየተጠባበቀች ትገኛለች። ከእሷ ጋር ሀያ አንድ ሌሎች ወጣቶች እንዲሁ ታስረው የሞት ፍርዳቸውን እየተጠባበቁ ይገኛሉ። ዳንሱን ምን ይመስላል እስቲ አይተነው እንመለስ። እንግዲህ ቪዲዮን አይተነዋል። ምንም የተለየ ነገር ያለው አይመስልም። ስለዚህ እንደመንደርደሪያ የታንዛኒያን ምርጫና ከሱ ጋር የተያያዙ ጉዳዮች ብናነሳስ እንዳንሱ የተለየ ነገር የለውም እንዳንሹም የተፈጠረው ነገር ሙዚቃው የተሰራው የታንዛኒያ ፕሬዚዳንት ማማ ሳሚያ የተናገረችው ንግግር አለ እና ምርጫውን ተከትሎ ምንም አይነት ውካታ መስ መቀስቀስ አይቻልም ለማለት ነው የተናገረችው። ግን የተጠቀመችው ቃል ትክክለኛ ትርጉም የለውም። እኝኝ ማለት አይቻልም አይነት ነገር ነው ያለችው። ሰው ያቺ ቃል ተወስዳ ነው ሙዚቃ የተሰራባት እና በዛ የደረሱ ሁሉ ነው ታስረው በሀገር ክህደት ተከሰው የሞት ፍርድ እየተጠባበቁ ያሉት። ምንድን ነው ያው በጣም ብሩታል ዲክታተር ናት። የባሳለ ሀገርን አትልቀቅ ከሚሆን አይነት ጠረት ነው የምታስታውሰን። ምንድን ነው ከምርጫው በፊት ሁለት ትልቅ ተቋሚዎች አሉ፣ ተቋሚ ፓርቲዎች አሉ ታንዛኒያ ውስጥ። አንደኛው ቻዴማ ይባላል፣ ቱንዱ ሊሱ ይባላል መሪው እና ከአንድ ዓመት በፊት ምናምን ነው የታሰረው እሱ እንደዚህ እሱን ሀገር ግደት ተከሶ ነው ያለው። እሱን ይብን ለመደገፍ የፍርድ ቤቱ ነው ሲኖረው ከኬንያ ከኡጋንዳ የሚሄዱ አክቲቪስቶች አሉ። አሁን እዚህ ምስሉ ላይ እያይዘላቸው አሉ። አጋተር የምትባል ታዋቂ የኡጋንዳ አክቲቪስት አለች። ቦኒፌስ አለ ከኬንያ። እነሱ ሁሉ እዛ ሄደው ታፍነው በማማ ሳሚያ በፌሮ ብረት ሁሉ ተደፍረው ብዙ ቶርቸር ተደርገው ነው ድንበር ላይ የተጣሉት፣ እና በጣም ብሩታል ዲክታተር ናት። ኤኒዌይስ ፓርቲው ተሰርዞ ነበረ። ምርጫው እየተቃረበ ሲመጣ ደግሞ ሌላኛው ዋና ፓርቲ ኤሲቲ የሚባል አለ። እሱም እንደዚሁ በምርጫ ቦርድ አማካይነት ዲስኳሊፋይ እንዲደረግ እንዲሰረስ ተደረገ። ቴክኒክ ብቻዋን ነው የተወዳደረችው ከራሷ አጃቢዎች ጋር በመሆን ግን የቀሰቀሰችው በጣም በከፍተኛ ሁኔታ ነው። በሄሊኮፕተር መንገዱ ሁሉ በራሷ ባነር ሞልታ ምናም የቀሰቀሰችው 98 ፐርሰንት ተመረጥኳለች፣ አሸነፍኳለች። አስቂኝ የሚያደርገው ሌላው ሪከርድ ነው ቆጠረው በአለም ላይ 38 ሚሊዮን አካባቢ ድምፅ ማንዋሊ በእጅ በሰዓታት ውስጥ ቆጥረን አጠናቀናል፣ ብላ ሪከርድ ሰብራለች። ወይኔ ሳሸነፍኳለች ወይ ያን ተከትሎ አመስ ተከሰከሰ። በአንድ ቀን ብቻ ወደ 600 ሰው አካባቢ እንደገደለች ወይ ተነገረ። ያለው እስካሁን ባለው ወደ 3ሺህ ሰው አካባቢ ገድላለች። የአፍሪካ ሕብረት እራሱ በሚገርም ሁኔታ ምርጫው ተጨበረበረ ነው ብሏል። ግን የኮሮኔሽኗ ላይ የባለሲመቷ ላይ የተገኙት የአፍሪካ ሀገራት መሪዎች ናቸው፣ የኬንያን ጨምሮ ሰው ያው እርስ በርስ መደጋገፍ ያለ ነው። ግን አይ ቲንክ የህዝብ ለህዝብ መደጋገፍ አስፈላጊ ነው ብዬ አስባለሁ። አሁን በዚህ ሙዚቃ ጋና፣ ኡጋንዳ ውስጥ፣ ኬንያ ውስጥ ብዙ ቪዲዮዎች እየተሰሩ ነው። ምክንያቱም ታንዛኒያዎች ምንም ማድረግ ስለማይችሉ በሰት ኢንተርኔትን በእርግጥ ለረዥም ተዘግቶ ነበር። አሁን ደግሞ ጭራሽ ኤክስንም ትዊተርን ከባለስልጣናት ውጭ መጠቀም አይቻልም ብላ ያገደችበት ሁኔታ ነው ያለው። ከዚህ ጋር ግን አንድ ነገር ማንሳት አለብን። ይችን ሴት ለምንድን ነው ተቃዋሚዎች የሚቃወሟት? ብዙ ብዙ ምክንያት አለ። ያው በጣም አማገነነቷ እንዳለ ሆኖ ግን አንዱ ያስገረመኝ ኢሹ ባይዘዌ የዳሬ ሰላምን ወደብ ከአንድ ድርጅት ጋር ተስማምታ ተፈራርማለች ለመስጠት ለአንድ ሀገር ማለት ነውና፣ ያንን ነው ብዙ ተቋሚዎች የሚያነሱት አንዱ ነጥብ እና ያ ሀገር ነው በጣም ባክም ያደርጋት ይሄ ሀገር ብዙዎቻችሁ ትገምቱታላችሁ፣ ያስባሉ አፍሪካ ቀንድ ላይ ወይም ምስራቅ አፍሪካ ላይ በአጠቃላይ የዞረ ዲክታተሮችን ሰፖርት ማድረግ ነው ትልቁ ስራው። ምክንያቱም ሌላ ጊዜ በሰፊው እንመለስበታለን። ግን ሀገሩ ዩኤ ነው። ለዩኤ ለዲፒ ወርልድ ነው ዳሬሰላም ለመስጠት የተስማማቸው እና እሱ ነው ባኪ እያደረጋት ያለው። ባጭሩ ይህንን ይመስላል። ታንዛኒያ ውስጥ የሆነ ያለው ነገር ይሄ ነው እና እነዚህ ወጣቶች ቲክቶክ ላይ ትሬንድ በሆነ ሳውንድ ዳንስ በመደነሳቸው ምክንያት የሞት ፍርድ እየተጠባበቁ ይገኛሉ። ስለዚህ ምናልባት አንዳንድ ሀገሮች ላይ መንግስታት አንባገነት ሲሆኑ ህዝብ ለህዝብ ሶሊዳሪቲ ያልከው ለምሳሌ በሙዚቃው መደነስ የተለያዩ ለእነዚህ ሰዎች መብት መቆም እና አክቲቪዝም መስራት ግዴታ የሚሆንበት፣ አሚን እነሱ አምባገነኖች እርስ በርስ የሚተባበሩበት ምክንያት አላቸው። ሌላ ተስፋ ያለን አይመስለኝ። ለምሳሌ እዚህ ኢትዮጵያ ውስጥ ሰልፍ መውጣት ካልቻሉ ኬንያ ውስጥ ለእኛ ሰልፍ እየወጡ ምን ችግር አለው? ኬንያ ውስጥ ሰልፍ መውጣት ካልቻሉ እኛ ለኬንያውያን ሰልፍ ብንወጣ ምን ችግር አለ? ይህንን እያደረጉት ነው። የኢስት አፍሪካን ኮሚኒቲ የኬንያ ኡጋንዳ፣ ምናምን እያደረጉት ነው። እንዳልኩሽ የታንዛኒያ ፖለቲከኛ ታሰረ ብለው ነው የእሱን ኮርት ፍርድ ቤት ነው ለመታደም ሲሄዱ ያ ሁሉ ነገር የደረሰባቸው ሰው። አሁን ኬንያ ውስጥም ቅርብ ጊዜ ሰልፍ ነበረ ታንዛኒያዎችን ደግፈው ማለት ነው። አይ ቲንክ ይሄ ነገር በደንብ መስዋዕት ህዝብ ለህዝብ መተባበር የተሻለ ሳይሆን አይቀርም። እኛ ሀገር በርግጥ እርስ በርስ መጀመሪያ መተባበር ይሁን እኔ እኮ እንዴት ብለን በቃ በግድ ልታስገቡኝ ነው? እኔ እንደዚ አይነት ምልልሱን አልፈለግኩትም ነበር። አንድ ሰው ከእስልምና ሲለቅ የጊዜ ገደብ ሶስት ቀን ተሰጥቶት ካልተመለሰ አይገደልም ይሄ ውሸት ነው ብሎ ጠይቅ። አንዱ እንግዲህ አሁን ምን አለ መሰለ መልእክቱን ለምን አላማን የምንጠቀምበት እኮ ነው። ልጁም ክፉ ልጅ ስለሆነ እርስ በርስ ፍጅት ስለሚጠቀምበት ነው። እስልምና ጥቂት ሰዎች በነበሩ ጊዜ ያኔ ጃሃድ ነበረ፣ ይዋጉ ነበረ ከመካከላቸው ያሉት ወንድሞች ደግሞ የካዱ መረጃ እየሰጡ ሙስሊሞችን ያስገድሉ ነበር። እነዛን ሰዎች ነው ተጋደሏቸው የተባሉ ማስጠንቀቂያም ሲስጦ ምንም ይምከሩም ግሳጼ የሚያርጉባቸው በዛን ጊዜ በዛን ሰዓት ለዛን ዘመን የነበረ መልእክት እንጂ ክርስትናን አስወግድ የሚል ነገር የለም። አሁን ይሄ እኮ ማንኛውም ሰው ነው በጋራ አብረው እየተዋጉ ለዛ ጂሃድ ላይ ናቸው እንግዲህ ያሉት ለዛ ነገር ላይ እየተዋጉ እየተጋደሉ፣ ከመካከላቸው ግን እየሾለኩ እየሄዱ መረጃ የሚሰጡ ሰዎች አሉ። እነዛ ሰዎች እኮ ግዴታ መሳሪያ ይዘው ሚስጥራቸውን ይሰጣሉ፣ ያስገድሏቸዋል፣ ይጠቁማሉ፣ ብዙ ነገር ያደርጋሉ። ጥቂቶች ስለነበሩ እነዛ ለነዛ ሰዎች የተላለፈ መልእክት ነው እንጂ እስልምና ኮ ከሩቅ ዘመድህ ጎረቤት፣ ከጎረቤት ያለው ክርስቲያን ሐቅ አለብህ ይላሉ። አንተ በልተ ጠጥተህ ከጎን ያለው ክርስቲያን ወንድም ካልበላ ካልጠጣ ችግር ነው ነው ነውር ነው ብለው እኮ ነው የሚቆጥሩት። የለም እኛ ኖር ነው እንደዚህ አይነት ነገር የለም። ግን ልጁ ለራሱ አላማ እያነሳ ስለሚጠቀመው ለእርስ በርስ ፍጅት ነው እነሱ የሚፈልጉት፣ እርስ በርስ እንድንጨራረስ። ለምን የተጠየቀውን ቀጥታ ጅሃድን ለምን ለምን እንደሚጠቀሙት መልስ አልሰጥም አልመለሰም። ያያዘ ልደታን ይቅርታ ለምን ጠየቀ ብሎ ነው የተቆጣው። ለዛ መልስ አልመለሰም። የሆነች የኔን ሙሉ ቪዲዮን ቆርጦ ነው አውጥቶ ሐሳቡን ማስተላለፍ የፈለገው። ስለዚህ በዛ በጦርነት ወቅት በነበሩበት ሰዓት ከመካከላቸው እስልምናን እየካዱ ማለት ነው ከዓላማቸው እየወጡ እየጠቆሙ የሚያስገድሏቸውን ሰዎች ነው እነዛን ሰዎች ተጋደሏቸው የተባለው። ክርስቲያን ጋር ምናምን አ የሚገናኝ ነገር የለውም። ወጥተውም አርፎ ቢቀመጡ ቆንጆ፣ እየጠቆሙ ያስገድሏቸዋል። ለዛን ዘመን ለዛን ጊዜ የተነገረ ነገር ነ እኛ ብዙ ዓመት እኮ ነው አንድ ሺህ አራት መቶ ሰላሳ ሁለት ዓመት እኮ አብረን ኖረን አንድ ሺህ አራት መቶ ሰላሳ ሁለት ዓመት እኮ አብረው ኖር። ከየት የመጣ ነገር ነው? አሁን ያለው እኮ ጊዜያዊ ድርጊት የአንድ ሺህ ምናምን ቆይታችንን እኮ አይገልጽም። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶና እስልምና አንድ ሺህ ምናምን ዓመት አብረው ኖሩ እና አንዳንድ የሚወራው ነገር አንዳንድ ከተሞች አሉ። አሁን ወደ ጎጃም መስመር ስትሄዱ እሱን እኮ ማውራት ስለማልፈልግ ነው። ወደ ላሊበላ፣ ወደ ትግራይ ክልል ማክሱም ስትሄዱ ታውቃላችሁ ያለውን ነገር ምንም አላረጉም። በሰላማዊ መንገድ እየጠየቀ ያሉት እና፣ የለም በእስልምና ፕሪንስፕል ክርስቲያን ግደል የሚል መጨራሽ የለም፣ በጭራሽ ማለት ነው። እና ይሄ ሃይማኖቱንም እንደው እኮ በግድ ማሳመን የሚባል ነገር የለም፣ ካልሰለምክ ብሎም የለም፣ የሌለ ነገር ነው። እነዛ አንዳንድ ቀባጣሪዎች የምታቀርባቸው ሰዎች የየፎይ አይነት ባለጌዎች እንጂ የእነዚህ ወንድሞቻችን ትምህርት አይደለም። እና ረጋ ብላችሁ ምንድን ነው የሚፈልጉት እነዚህ ሰዎች? ከኛ እንደዚህ በዚህ በዚህ አነካክሰው አገሪቱ ምን እንድትሆን ነው የምትፈልጉት? ማሰብ አለባችሁ። የራሳችንን ሰላም ራሳችን ነው የምንጠብቀው። ይሄ የርኩስ ሀሳብ ነው። መልካም ቀን።